አሰላሙ አለይኩም ወራሕማቱላሂ ወበሪካቱ ወድናይ ተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ከእኛ ጋር አልሓምዱሊላ ሁሉ ሰላም ሁሉ መልካም ነው። ከናንተ ጋሳ እንዴት ነው? ሀባይቢ ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ዛሬ እንግዲህ ከብዙ ቆይታ በኋላ መጥቻለሁ ማለት ነው። ባለፈው እንዳልኳችሁ አላህ ካለ መጣለሁ ብዬ ነበረ። ያው እንግዲህ እኔ አልኩሳ ይሆን አለ ያለ ነው የሚሆነው ማለት ነው። እንግዲህ ከዚህ በኋላ ግን እንሻ አላህ ቢእዝኒላህ አሁንም እሱን የሚያውቀው ማለት ነው። እኔ በምችለው በሙሉ እመጣለሁ ማለት ነው። ዛሬ እንግዲህ ፍርሽርሽ አርጌ ቤቴን እስኪ ፈካል አርጋት ብዬ በቃ ከብዙ ቆይታ በኋላ ፍርሽርሽ አርጌ መጥቻለሁ ማለት ነው። እንግዲህ አንሻ ሁሴን ቤት የጠፋ ነገር የለም እንደሚታወቀው ማለት ነው። ብዙ ነገር አለ። አሁን እንደ አዳዲስ ነገሮች አሉኝ ከነ መጅሊስ ማለት ነው። እሱን ይዤላችሁ መመጣ ነው የሚሆነው። ዛሬ ግን ለውዶ ያዘጋጀ ሁላትን ይዤላት መጣቻለሁ ማለት ነው። ላይክ ሼር ሰብስክራይብ ማድረግ አትርሱ ማለት ነው። ቪዲዮውን ከመጀመራችንም በፊት ማበረታታት አትርሱ። ደሞ የምነግራችሁ ነገር ቢኖር ኢትዮጵያ ውስጥ መኪና የሚገባ በሙሉ እናደርሷለን። ታማኝነት ለራሳችንን ነው ማለት ነው። ወቶቼ ያኔ ጥሩ ነገር ሰርተን ለሰው ስንሰጥ ያ ነገር አይቶ ነው ሌላ ከስተመር የሚመጣልን ማለት ነው። ስለዚህ ለራሳችን ስንል ነው ደህና ነገር የምንሰጠው። በምርጫችሁ መሰረት ነው የሚሰራው እኔ ቤት ላይ ማለት ነው። ለሽያጭም ከፈለጋችሁ ደግሞ አቅርቤ ያለው በፈለጋችሁ መርጣችሁ መውሰድ ትችላላችሁ። አስቸኳይ የምፈልጉ ልጆች ካላችሁ ማለት ነው፣ በፊት አሁን ትእዛዝ ብቻ ነበረ፣ አሁን ላይ ግን ለሽያጭም የቀረበ አለ ብዙ ማለት ነው። አሟልተን እንሰጣችኋለን። እንዲሁ ደግሞ በትእዛዝ ነው ጣቃ መርጠን በምንፈልገው ቀረን ካላችሁም፣ እስ እናንተ እጅ ነው ያለው ማለት ነው። ምርጫው ያማርጣል እንግዲህ ውዶች፣ ዛሬ ደግሞ በሚያምር መልኩ ብዙ ነገሮች አሉ ማለት ነው። እሱን አብራችሁን ሆኑ እስከ መጨረሻ። አልጋ ልብሶች አሉን፣ ትራሶች አሉን፣ ትከያዮች አሉን፣ ቤቦች አሉን። እሷንም ደግሞ ውዷን አሳይቼ እናንተንም እግር መንገዴ ላሳያችሁ ይሄ ነው የመጣሁት ውዶቼ፣ በትዕግስት ጠብቁ። እስከ መጨረሻ ተከታተሉት። ላይክ ሼር፣ ሰብስክራይብ ማድረግ አትርሶ። እኔ ጋር ያለው እቃው ደግሞ እንዲሁ እያሳየኋችሁ ማወጣላችሁ ነው የሚሆነው። አዳዲስ ነገሮችም ሰሞኑን እንሰራለን ታያላችሁ ማለት ነው። እንግዲህ አላህ ካለ ወደ እናንተ ለመቅረብ ሞከራለሁ ማለት ነው በየጊዜው እንደተለመደ። በፊት ሁን በየቀኑ ነበር የምቀርበው እርግጥ ማለት ነው። አሁን ደግሞ ሰሞኑን ጠፋ ብያለሁ ወር ምናምን አለፈ ይመስለኝ ይመስለኝ። በጣም ናፍቃችሁኛል። እናንተ አልናፈቃችሁኝ መሰለኝ። እስኪ ያለውን ነገር ኮሜንት ስር ጻፉልኝ። ስልኬንም አስቀምጥላችኋለሁ፣ የቴሌግራሚ ሊንክ አስቀምጥላችኋለሁ። ከፈለጋችሁ እንግዲህ በቀላሉ ልታገኙን ትችላላችሁ። መለስ ነውወቶች ይህን ይመስላል። እንግዲህ ለውዳ የተዘጋጀላት ዛሬ በሚያምር መልኩ በእንደዚሁ ሁኔታ መጅልስ ጨርቅ ነው ማለት ነው። መጅልስ ጨርቅ እንግዲህ የራሱ ውበቱ ምኑ ምን ብዬ ልንገራችሁ እንደምታወቀው ማለት ነው ከነ ማንቺኑ ከነዘርፉ ዘርፉ ከነ ዙልዩ ማች አርጌ ላት ነው የሰራሁላት። ከነ ስፖንጅ ሁሉ ነገር ነው፣ ሙሉ ነው እኔ ጋር ያላት ማለት ነው እንዲ እንዲው ጫይ አርጌ። አሁን አንዳንዶቹ ልብስ ብቻ ነው እኔ ጋ ያዘዛችሁ፣ ስፖንጅ ከሌላ ቦታ ትፈልጋላችሁ። ከፈለጋችሁ እኔ ሙሉ አርጌ ማስረከብ እችላለሁ። ልብሱን ብቻን በፈልጉ ስፖንጁን ብቻን በፈልጉ እንዲው ደሞ ሙሉን ካላችሁ አላላችሁ አላችሁ ኢንሻአላህ። ሻሽ ለነ የመጣ ነው ከመረኝና እና ወዶች በአንደኛ አለ ማለት ነው። ስቦንጁ ልብሱም የመጅልስ ጨርቅ እንግዲህ የራሱ አንደኛ ነው በራሱ ዲዛይኑ ምናምን የራሱ ለያል ማለት ነው። ወዶቺ እች በሚያምር መልኩ በነዚ ሁኔታ ተዘጋጅታላት አለ ከነ ዘርፉ ከነ እንትኑ ማለት ነው። ስድስት ቤቢ ልብስ አላት ከነ ልብሱ አራት ተተካያ ከነ ቦንዲቱ አላት ማለት ነው። እንዲ ለብሶ ተካያውም በአንደኛው ነው የተጠቀምኩላት ማለት ነው። እኔ ሱቅ ላይ እንግዲህ ነገር ያችኋለሁ። እኔ ራሴ መወደውና ደስ ያለኝን ነገር ነው ለከስተማር የምሰጠው ብየዋለሁ ማለት ነው። በአንደኛውና በእንደዚህ ሁኔታ በቀላሉ ሌላ ስታሰራው ያው እንግዲህ መጅልስ ጨርቅ ቅያሬ ምናምን ያስፈልጋል። ለምሳሌ አሁን ይሄን በመጅልስ ስታሰፋ፣ በቅያሬው ደግሞ በከፋይ ጨርቅ ብታሰፋ ጥሩ ነው ማለት ነው። ተመሳሳይ አሁን እንባልም ያው ስቀይር ሁሌም አዲስ ነው የሚሆንላት። ትራስ እንደሚቀየር ሁሉ ይሄም ይቀየራል ማለት ነው። ወጥቶቼ በፈለገኝ ሰዓት ይሄን ቅርጽ አለው፣ አሰራሩ ተከ ሶስት ድን ነው ምናምን አለ ማለት ነው። ዶልፊን የሚባል አለ፣ እንዲሁ ክብ የሚባል አለ፣ ይሄ አለ ባለ ቅርጽ። ይሄ ደግሞ ባለ አንገት ነው የሚባለው ማለት ነው። ባለ ቅርጽ ነው የምትዩ በእንደዚህ ሁኔታ ይሰራል። የትም ሀገር ሆና ቀያሪው ቀያሪ ይሰራላታል፣ ልክ እንደ ትራስ ልብስ ማለት ነው። ይሄን በእንደዚህ ሁኔታ ከነ ወንዲዱ ከነ ልብሱ ጃሂሱ ሆኖላታል። እንዲሁ ደግሞ ፍራሽ ፍራሽ እንግዲህ እኔ ፎቶ የምጠቀመው ሌላ የምሸጥላቸው ሌላ ነው ማለት ነው። እንደዚህ ቪዲዮ ሁሌ የምሰራበት እንዲሁ ቤት ለዙ ብዬ ያዘጋጀሁት ነው ማለት ነው። ያ ከዚህ ሳይዙ ከፍ ይላል። አሁን ሙስተአመልና አዲስ አንድ አይደለም ማለት ነው እንደሚታወቀ። ይሄ አሁን ሁሌ ቪዲዮ የምሰራበት ነው ማለት ነው። እንደዚህ ይሄ ሁሌ ቪዲዮ የምሰራበት ነው። ለእሷ ግን አዲሱን ነው ማለት ነው ማወጣላ ከመካዝን እና ይሄን ይመስላል አምስት ፍራሽ ከነ ስፖንጁ አላት ማለት ነው። እንዲሁ ትራስ ደግሞ አስራ አምስት ትራስ ከነ እንትኑ አላት። እንዲሁ ደግሞ ቤት ያልበቀኝም ያው በዚህ በዚህ መደርደራ ሲሆን ቤት ተጣባበችኝ ማለት ነው። ሲንጀሮቹ ምናም ሲኖር እንዴት አድርጌ ዘርግቼ ላሳያችሁ ሁሉንም ማለት ነው። እና ይሄን ደግሞ ሁለት በአራት የሚባለው ረጅሙ ማለት ነው ይሄን አላት ማለት ነው። እንዲሁ ዝም ብዬ እንዳው በሁለት እጥፍ አድርጌ ነው ማለት ነው። ለማሳየት ብቻ እሷን ላሳያት ብዬ ነው። እሱን አላት ማለት ነው በትልቁ። እንዲሁ ደግሞ ይሄ ብቻም አይደለም፣ ይቀጥላል ለባባ ምንጣ